ሰላም ጤና ይስትልን የአሻም ተከታታዮች እንደምናላችሁ። ለዛሬ ዕለተ ረቡዕ ሚያዝያ 22 ቀን 2017 ዓ.ም ያዝንላችሁ የአሻም የምሽት ዜናዎቻችን የሚያልፉበት ሰዓት ላይ ደርሰናል። በቅድሚያም ርዕሰ ጉዳዮቹን በማስተዋወቅ እንጀምራለን። ጠቅላይ ሚኒስትር አብይ አህመድ ዋጋ ሳይከፈል የተሰራ ሀገር የለም ሲሉ ተናገሩ። የአዳማ ከተማን ለኢንቨስትመንት ምቹ ለማድረግ እየሰራው ነው ሲል የከተማዋ የኢንቨስትመንትና ኢንዱስትሪ ጽህፈት ቤት ለአሻም ገለጸ። ሚያዝያ 23 በሚከበረው የሰራተኞች ቀን መንግስት ላቀረብናቸው ጥያቄዎች አስቸኳይ ምላሽ ይስጠን በሚል መሪ ቃል እንደተሰጠው የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ይሰማኳ አስታወቀ። ከውጭ ህንድ በ24 ሰዓታት ውስጥ ፓኪስታን ላይ ጥቃት ልትሰነዘር ትችላለች ሲል የፓኪስታን ኢንፎርሜሽን ሚኒስትር ጥቆማ አሰጡ። ተመልካቾቻችን፣ ቀደም ሲል ያስተዋወቅናችሁ ርዕሰ ጉዳዮችን ጨምሮ እንደተለመደው የቢዝነስና የስፖርት ዜናዎቻችን የሚያልፉበት ሰዓት ላይ ስንገኝ ደግሞ ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ዋጋ ሳይከፈል የተሰራ ሀገር የለም ሲሉ ተናገሩ። ጠቅላይ ሚኒስትሩ ይህንን ያሉት በትላንትናው ዕለት ከከፍተኛ አመራሮች ጋር በመሆን በአዲስ አበባ ከተማ በቦሌ ክፍለ ከተማ የሚገኘውን የቡልቡላ ፓርክን በጎበኙበት መሆኑን አሻም ተመልክታለች። ተጨማሪ አመቱ ሲጀመር ለኢትዮጵያ የመንሰራራት አመት ነበር በማለት ያስታወሱት ጠቅላይ ሚኒስትር አብይ አህመድ በተባለውና ቃል በተገባው መሰረት እየተመዘገበ ያለው ለውጥ ይበል የሚያስብል መሆኑ ተናግረዋል። ጠቅላይ ሚኒስትሩ ይህንን ያሉት በትናንትናው ዕለት ከከፍተኛ አመራሮች ጋር አብረው የቡልቡላ ፓርክን በጎበኙበት ወቅት ነበር። ይህንን አመት ስንጀምር ይህ አመት የኢትዮጵያ የመንሰራራት አመት ነው ብለን ነበር ነበር የስራዎቻችን መስክ በግምገማ ያረጋገጥ ነው፣ በፋክት ያረጋገጥ ነው። እየመጣ ያለው እመርታ እየመጣ ያለው ለውጥ ይበል ይቀጥል የሚያስብል ነው። ኢትዮጵያ የምትነሳበት ዘመን የሚጣለው መሰረት በሁሉም መስክ ነው። ከቦሌ ዓለም አቀፍ አውሮፕላን ማረፊያ ካርጎ ቡልቡላ እስከ አቃቂ ድልድይ በራስ አቅም የተገነባ ከ20 ሄክታር በላይ የሚሸፍን ስራ ተሰርቷል፣ ያሉት አብይ ለህዝብ ከተሰሩ ፓርኮች ውስጥ ትልቁ ፓርክ እንደሆነም አብራርተዋል። ይህ ቦታ በአዲስ አበባ ለህዝብ ከተሰሩ ፓርኮች አንዱ ትልቁ ፓርክ ነው። ከ20 ሄክታር በላይ ያለው እስካሁን የሰራናቸውን ስራዎች የሚያሳድግ እና ለሰፈሩም ሰው ትልቅ መዝናኛ ስፖርት፣ መስሪያ፣ ማረፊያ፣ ማንበቢያ ሊሆን የሚችል ቦታ ነው። ስራው ግን እዚህ ብቻ አይደለም። ከቦሌ አደባባይ ጀምሮ እስከ ጎሮ አዳማ ኤክስፕረስ ዌይ መውጫ ያለው መንገድ ድረስ የተያያዘ ነው። በዚህ መሀል በመቶ ሺህ የሚቆጠሩ ችግኞች ተተክለዋል። ሙሉ መንገድ ነው። አሁን ከሁለት ሶስት ዓመት በኋላ ጫካ ነው። ኦልወይ የምናየው ማለት ነው። ልክ ሌላ ሀገር እንደምናየው ሃይዌይ በዛ ከግራና ቀኝ ዛፍ ያለው ከመሃል ዛፍ ያለው እጅግ ለዓይን የሚስብ አይነት መንገድ ነው የሚሆነው። እንደዚህ አይነት ስራ ሰርተው ያለፉ ሀገራት ዋጋ ሳይከፍሉ ሀገራቸውን የሰሩ አንድ ሀገር የለም የሚሉት ጠቅላይ ሚኒስትር አብይ አህመድ ሀገር የሚሰራው በትውልድ ነውና ሀገር ለመስራት የሚከፈለው ዋጋ ለልጆቻችን ተብሎ የሚደረግ ኢንቨስትመንት መሆኑን ልንረዳው ይገባል ሲሉ ገልጸዋል። እንደዚህ አይነት ስራዎች በጣም በየቦታ እየበዙን ያሉት ይህን እያሰፋን እየተማርን እያሻሻልን አስተናስለን የተሻለ ሀገር አስተናስለን የተሻለ ከተማ እንፈጥራለን። እንደዚህ አይነት ስራ ሰርተው ያለፉ ሀገራት ዋጋ ሳይከፍሉ ሀገር የሰሩ አንድም ሀገር የለም። ከአሜሪካ ጀምሮ ኦል ዘ ዌይ አደገ የሚባል ሀገር ቢኬድ ዋጋ ከፍሎ ትውልድ ዋጋ ከፍሎ ነው ሀገር የሚሰራው እና ሀገር ለመስራት የሚከፈለውን ዋጋ ለልጆቻችን እንደሚደረግ ኢንቨስትመንት እያሰብን በቀና ልቦና አገራችንን እንድንሰራ እንድንገነባ አደራ ማለት ፈልጋለሁ። ጠቅላይ ሚኒስትሩ በሁሉም የስራ መስክ እየመጣ የሚገኘው ውጤት ተስፋ እንዳለ ያመላክታል በማለት ይህንን ለውጥ በየአመቱ ሊቀጥል እንደሚገባም መልእክታቸውን አስተላልፈዋል። በሁሉም መስክ እየመጣ ያለው ውጤት ተስፋ እንዳለን ያመላክታል። ይህንን ደግሞ በየአመቱ አጠናክረን በርተን በመስራት የኢትዮጵያን ትንሣኤ እናረጋግጣለን የሚል ሙሉ እምነት አለኝ። ባየሁት በጣም ደስ ብሎኛል። ይህ ነገር እንዲበረታ እንዲቀጥል እመክራለሁ። እጅግ አድርጌ አመሰግናለሁ። ይህ የቡልቡላ ፓርክን ጨምሮ የአረንጓዴ ስፍራዎች፣ የመንገድ አካፋይ፣ ደረጃዎችን የጠበቁ ዘመናዊ የእግር ኳስ ሜዳዎች እንዲሁም በርካታ መሰረተ ልማቶች የተሰሩበት ስፍራ መሆኑንም ተመላክቷል። የአዳማ ከተማን ለኢንቨስትመንት ምቹ ለማድረግ እየሰራሁ ነው ሲል የከተማዋ የኢንቨስትመንት እና የኢንዱስትሪ ጽህፈት ቤት ለአሻም ገለጸ። በዘርፉ የሚስተዋሉ ተግዳሮቶችን ለመፍታት ያለመ የውይይት መድረክ በዛሬው ዕለት በአዳማ ከተማ ተካሂዷል። ብራንሼቴ ከአዳማ የላከልን ዘገባ መስከረም አዲሱ እንደሚከተለው ታቀርበዋለች። የአዳማ ከተማን የልማት እንቅስቃሴ ለማሳደግ ያግዛል የተባለ የውይይት መድረክ በዛሬ ሁለት በከተማዋ መካሄዱን አሻም በታደመችበት ተመልክታለች። የባለ ሀብቶች እና የኢንቨስትመንት ፎረሙ የከተማ አመራሮች በተገኙበት የተካሄደ ሲሆን በውይይት መድረኩ በኢንቨስትመንት ስራዎች የሚስተዋሉ ችግሮች ላይ ጥናት መደረጉን የአዳማ ከተማ ኢንቨስትመንትና ኢንዱስትሪ ጽህፈት ቤት ኃላፊ አስያ ሊሳ ለአሻም ተናግረዋል። የውይይቱ ተሳታፊዎች የሚያነሱትን ሀሳብ መነሻ በማድረግ ለቀጣይ በሚደረጉ የኢንቨስትመንት እንቅስቃሴዎች ተግባራዊ እንዲደረጉ እንሰራለን ብለዋል። ባለሀብቱም ተገኝቶ አመራሩም፣ የተለያዩ ጥሪ የተደረገላቸው እንግዶች በተገኙበት ፕሮግራማችንን ከፍተን ስለ ከተማችን ኢንቨስትመንት ጠቅለል ያለ ሀሳብ ለውይይት መነሻ ሊሆን የሚችል በቀረበው መሰረት ውይይት ላይ እንገኛለን። በዛሬ ፎረም እንደኛ ጽህፈት ቤት በባለቤትነት ስራውን እንደሚመራ አካል ያጠናናቸውን ችግሮች ለይተን አቅርበናል። በእነዚህ ችግሮች ላይ ተሳታፊዎች የሚሰጡን ገንቢ ሀሳብ ወስደን በእቅድ ቀርጸን የስራ አካል አድርገን የሚቀጥለው አመት የበጀት አመት እቅድ ውስጥ ዋነኛ ስራ አድርገን የምንሰራው አጠቃላይ እንደ ማይል ስቶን የያዝናቸውን ስራዎችና በተጨማሪ ደግሞ ዛሬ የሚነሱ ሀሳቦችን ይሆናል። የአዳማ ከተማ ለኢንቨስትመንት ምቹ መሆኗን ያብራሩት አስያ በ2016 የበጀት ዓመት 1688 የልማት ፕሮጀክቶች በጽህፈት ቤቱ እውቅና ተሰጥቷቸው ወደ ስራ መግባታቸውን አብራርተዋል። ከተማችን በርካታ የኢንቨስትመንት ፕሮጀክቶች ከብዙ አመት በፊት በዘጠናዎቹ አካባቢ የተጀመሩ ኢንቨስትመንት ፕሮጀክቶች እንዳሉ መረጃዎቻችን ያሳያሉ። ለበርካታ ዓመታት ለኢንቨስትመንትና ለልማት ምቹ የሆነች ከተማ እንደሆነች ይነገርላታል። በተግባርም ነች። የከተማው ህዝብም የከተማው አመራርም ከተማ ውስጥ ያሉ የኢንቨስትመንት ዘርፍ ላይ የተሰማሩ አካላት ባለድርሻ አካላት በርካታ ፕሮጀክቶችን እኛ ከተማ ውስጥ እየሰሩ ነው። ባለን ጥቅል ዳታ እስከ 2016 ባለው 1688 ፕሮጀክቶች አሉን። 2017ም ከ200 ፕሮጀክቶች በላይ ውሳኔ አግኝተው ሂደት ላይ ያሉ ብዙ ፕሮጀክቶችን አሉንና ሰፊ ፕሮጀክት አለን። ሰፊ የማልማት አቅም ፍላጎት ከተማችን ውስጥ ይንጸባረቃል። ይሄ የጋራ ትብብር ይፈልጋል። አስያ ፎረሙ በመንግስትና በባለሀብቶች ሀብቶች መካከል ያሉ ችግሮችን በመፍታት መፍትሄ እንድንፈልግ የማድረግ ስራ አቅደናል ብለዋል። በከተማዋ የምርት አቅምና ግብዓት አቅርቦት የተሟላ ለማድረግ እንደሚሰራም ገልጸዋል። የዚህ መድረክ አላማም በመንግስት በኩልም ሆነ በባለሀብቱ በኩል ያሉ ችግሮችን ነቅሶ የማውጣትና መፍትሄ አቅጣጫ የማስቀመጥ ነው። ባለሀብቱን አበረታተን ደግፈን በወሰደው ፕሮጀክት ምርታማ እንዲሆንና ድርሻውን እንዲወጣ የማድረግ ስራ ነው መስራት ለመስራት ያቀድ ነው። ከአቅም በታች የማምረት የማርኬት ኢንፍሌሽኑ የጥሬ እቃ ችግሮች በስፋት ይነሳሉ። ሶ ይሄ እንደ ከተማችንም እንደ ክልልም ማየት ያለብን ነጥቦች ናቸው። በባለ ሀብት በኩልም ልማቱ ላይ ባሉት ጊዜ ባልነው ውል በተዋዋልነው መሰረት ስራዎችን የመስራትና የመጨረስ ላይ የተለያዩ ጋፖች አሉ። ከዚህ መድረክ በኋላ ይሻሻላል ብዬ አምናለሁ። በውይይት መድረኩ ላይ ከባለ ሀብቶች ለተነሱት አስተያየትና ጥያቄዎች በከተማ አመራሮች መልስ ተሰጥቶባቸዋል። ሚያዚያ 23 በሚከበረው የሰራተኞች ቀን መንግስት ላቀረብናቸው ጥያቄዎች አስቸኳይ ምላሽ ይሰጠን በሚል መሪ ቃል እንደተሰጠው የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ይሰማኩ አስታወቀ። ሀይለ ገብርኤል ታደሰ ተጨማሪያለሁ የዓለም አቀፍ የሰራተኞች ቀን ሜዴ መነሻውን ያደረገው በ19ኛው ክፍለ ዘመን መገባደጃ የተቀጣጠለው የሰራተኞች እንቅስቃሴ በተለይም የእየለቱ የስራ ሰዓት ወደ ስምንት ሰዓት እንዲቀነስ በህግ እንዲወሰንና የሙያ ደህንነትና ጤነኝነትን ጨምሮ ሌሎች የሰራተኞች መብቶች እንዲከበሩ የተደረገ ትግል ነው። በሜ 1 ቀን 1888 በዩናይትድ ስቴትስ ያሉ ሰራተኞች የተሻለ የስራ ሁኔታንና ፍትሐዊ ደሞዝን ለመጠየቅ በሀገር አቀፍ ደረጃ የስራ ማቆም እርምጃን አድርገዋል። ለሰላማዊ ሰልፍ የወጡ ሰራተኞች የገጠማቸውን ሁከት የሰራተኞችን እንቅስቃሴ ለዋጭ ክስተት እንደሆነም ይታመናል። ከ1890 ከ18 ጀምሮ መከበር የጀመረው የሰራተኞች ቀን በዓለም አቀፍ ደረጃ ለ136ኛ ጊዜ በኢትዮጵያ ደግሞ ለ50ኛ ጊዜ ሚያዝያ 23 ቀን 2017 ዓ ም እንደሚከበር የኢትዮጵያ ሰራተኛና ማህበራት ኮንፌዴሬሽን ኢሰማኮ አስታውቋል። በዓሉን አስመልክቶ መግለጫ የሰጡት የኢሰማኮ ፕሬዚዳንት ካሳሁን ፎሎ በተለያዩ የዓለም ሀገራት የሰራተኛውን መብት እንዲከበር ቀደም ተብሎ የተለያዩ እንቅስቃሴዎች እንደነበሩ አስታውሰው በኢትዮጵያ ተመሳሳይ እንቅስቃሴዎች መኖራቸውን አነስተዋል። በዚህም የተወሰኑ ጥያቄዎቻቸው ምላሽ ማግኘት ቢችሉም አሁንም ድረስ ሳይደርስ ግን የአፈጻጸም ክፍተት እንዳለባቸው ተናግረዋል። የኢትዮጵያ ሰራተኞችም በተበታተነ ሁኔታ ትግል ሲያካሂዱ ቆይተዋል። በኋላ ላይም ከተበታተነ የመብትና ጥቅም ትግል በመረዳጃ ማህበር እስከ መሰብሰብና እጅግ መሰረታዊ የሆኑ የመብት ጥያቄዎችን ማለትም የመደራጀት መብት ይከበር፣ የየዕለቱ የስራ ሰዓት እንዲቀነስ፣ ለእኩል ስራ እኩል ክፍያ፣ የመስራትና የስራ ዋስትና ይጠበቅ ለጤና እና ለህይወት አስጊ የሆኑ የስራ ሁኔታዎች ይወገዱ፣ የአመት ረፍት ከክፍያ ጋር ይሰጥ፣ የወሊድ የህመምና ና የሀዘን ፈቃድ ይሰጥ የሚሉ ነበሩ። አባት ሰራተኞች ብዝበዛን በመቃወም እና ይከፈላቸው የነበረው አነስተኛ ምንዳ እንዲሻሻል፣ የህብረት ስምምነት የመደራደር መብትና በማህበር የመደራጀት ነጻነት ጥያቄያቸውን ሲያስተጋግቡ ቆይተው ትውልዱም ጥያቄዎቹን በማስቀጠል ቢያንስ የህግ ከለላ አግኝተዋል። ይሁን እንጂ አሁንም በአፈጻጸም ደረጃ በርካታ ተግዳሮቶች አሉ። አክሎም በዚህ ዓመት የሚከበረው የሰራተኞች ቀን መንግስት ላቀረብናቸው ጥያቄዎች አስቸኳይ ምላሽ ይስጠን በሚል መሪ ቃል እንደሚከበር ገልጸው የተመረጠውም የሰራተኛውን የዕለት ተዕለት እውነታ የሚያንጸባርቅ በመሆኑ ነው ብለዋል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ስራ አስፈጻሚ የሀገራችን ሰራተኞች የሚገኙበትን ተጨባጭ ሁኔታ በመመርመር የዘንድሮ ሜይ ዴይ መንግስት ላቀረብናቸው ጥያቄዎች አስቸኳይ ምላሽ ይስጠን በሚል መሪ ቃል እንዲከበር በወሰነው መሰረት የሜይ ዴይ ልዩ የጥሎ ማለፍ ሻምፒዮና ስፖርታዊ ውድድርን ከሚያስተናግደው ኦሮሚያ ክልል የአዳማ ቅርንጫፍ ጽህፈት ቤት በስተቀር በዋና ጽህፈት ቤቱ እና በስምንት የኢሰማኮን ቅርንጫፍ ጽህፈት ቤቶች በፓናል ውይይት ለማክበር አስፈላጊው ዝግጅት ተጠናቋል። የዘንድሮ ሜይ ዴይ በዓል ሲከበርም በዝርዝር የሚነሱ ጥያቄዎችን በማለት ከረጅም ዓመታት በፊት ከግብር ነጻ የተደረገው የገንዘብ መጠን ካለው የዋጋ ንረት ጋር ስለማይመጣጠን ከግብር ነጻ የተደረገው የደሞዝ መጠን ወደ ላይ ከፍ እንዲደረግ፣ ዝቅተኛ የደሞዝ ወለልን የሚወስን የደሞዝ ቦርድ እንዲቋቋም፣ የሰራተኛ ማህበራቱን በማደራጀቱ ላይ ትኩረት እንደተሰጠው ሁሉ የተደራጁ ማህበራትን በማይቀበሉና የማህበር አመራር አባላት ላይ ህገወጥ እርምጃ በሚወስዱ አሰሪዎች ላይ መንግስት ህጋዊ እርምጃ እንዲወስድ፣ በተቋማት የስራ አካባቢ ደህንነትና ጤንነትን በተመለከተ የስራ ሁኔታ ቁጥጥር ለማድረግ በህጉ መሰረት ኃላፊነት የተሰጣቸው አካላት ተገቢውን ስራ እንዲሰሩ የፍልሰተኛ ሰራተኞችን አስተዳደር አስመልክቶ በስራ ዓለም ጥቃትና ትንኮሳ እንዳይኖርና የቤት ሰራተኞችን መብት በሚመለከት የዓለም ስራ ድርጅት ያወጣውን ስምምነቶች ኢትዮጵያ ተቀብላ እንድታጸድቅ፣ ኑሯቸው ከእጅ ወደ አፍ የሆኑ ሰራተኞች አሁን እየተከፈላቸው ባለው ዝቅተኛ ደሞዝ የኑሮ ውድነቱን ጫና መቋቋምና ራሳቸውንና ቤተሰቦቻቸውን ለማስተዳደር ባልቻሉበት ሁኔታ ተጨማሪ ክፍያ ከሰራተኛው ደሞዝ መቁረጥ የበለጠ ኑሮውን ስለሚያከብደው እንደገና እንዲታይና በሀገር ደረጃ የሚታዩ ችግሮች በምክክር እንዲፈቱ እንዲደረግ የሚሉትን ጥያቄዎች አንስተዋል። ብልሹ አሰራርን ለመከላከል የሚረዳ የቴክኖሎጂ ስርዓት መዘርጋቱን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። አገልግሎቱ በተቋሙ ውስጥ የሚስተዋሉ ሙስናና ብልሹ ያላቸውን አሰራሮችንና ለመቅረፍ በቴክኖሎጂ የተደገፈ አሰራርን እየተከተለ መሆኑን ነው ለአሻም የገለጸው ፍራውል ኃይሉ ነው። የኢትዮጵያ ኤሌክትሪክ አገልግሎት በመላው ሀገሪቱ ያለውን የኤሌክትሪክ ኃይል አገልግሎት ተደራሽ ለማድረግና እየጨመረ ያለውን የህብረተሰቡን የኃይል ፍላጎትና አጠቃቀም ያለመቆራረጥ ለደንበኞቹ ለማድረስ ትኩረት ሰጥቶ እየሰራ መሆኑን አገልግሎቱ አስታውቋል። በአገልግሎቱ ውስጥ የሚያገለግሉ ባለሙያዎች በመላው ሀገሪቱ የሰላምና ጸጥታ ችግር ያለባቸው አካባቢዎችን ጨምሮ በታማኝነትና በአገልጋይነት ስሜት የሚያገለግሉ ባለሙያዎች መኖራቸውን የገለጹት የአገልግሎት ሁለቱ የኮሚኒኬሽን ስራ አስፈጻሚ መላኩ ታዬ፣ ሆኖም ግን የተቋሙን ስም የሚያበላሹ ባለሙያዎች መኖራቸውንም ለአሻም ተናግረዋል። መብራት ዛሬ ሲመጣ በቀላሉ አይደለም የሚመጣው ከኃይል ማመንጫ ጀምሮ እስከ እያንዳንዱ ቤት እስከሚደርስ ድረስ ሀያ አራት ሰዓት ይህንን አገልግሎት እንዳይቋረጥ የሚተጋ ባልደረባ ደረባ ስላለ ነው የሚተጋ ቆራጥ ሰራተኛ ስላለ ነው የጸጥታ ችግር ባለበት አካባቢም ጭምር አገልግሎት እየሰጠ ያለ ራሱን አሳልፎ እየሰጠም ጭምር አገልግሎት እየሰጠ ያለ የሕዝብ በርካታ የሕዝብ አገልጋይ የሆነ ሰራተኛ ያለበት ተቋም የመሆኑን ያህል በዛው ልክ ደግሞ ጥቂቶች አመል ያለባቸው በሽታ ያለባቸው ልንለው እንችላለን የእጅ አመል ያለባቸው እናቶቻችንን መቀነት የሚፈቱ የአባቶቻችንን ኪስ የሚፈትሹ ያለእጅ መንሻ አገልግሎቱን የማይሰጡ ጥቂት እኛ ውስጥ ያሉና በብዛት ውጭ ካሉ ደላሎች ጋር በመተሳሰር በጥቂቶች ብልሽት የተቋማችን ስም ሲጠለሽ እናስተውላለን። አገልግሎቱ ከሙስናና ከብልሹ አሰራር የጸዳ አሰራርን ለመዘርጋት የውስጥ አሰራርን ማሻሻልና ግልጽነትና ተጠያቂነት የሰፈነበት አሰራር ለመዘርጋት በተቋሙ የሪፎርም ስራ እየሰራ መሆኑንም ስራ አስፈጻሚው ተናግረዋል። እንደ ኢትዮጵያ ኤሌክትሪክ አገልግሎት ከሙስናና ብልሹ አሰራር የጸዳ አገልግሎት ለመስጠት ከመቼውን ጊዜ በላይ ቆርጦ የተነሳ ተቋም ነው። ይህን እንግዲህ ከብልሹ አሰራር የጸዳ አገልግሎት እንሰጣለን ብለን መፈክር ስለተናገር፣ ስለፎከር፣ ስለጮህ ሊመጣ አይችልም። ይህን ለማረጋገጥ አንድም የውስጥ አሰራራችንን ማሻሻል ነው። የውስጥ አሰራራችን ግልጽነትና ተጠያቂነት የሰፈነበት ከብልሹ አሰራርና ሙስና የጸዳ የአሰራር ስርዓት መዘርጋትን ይጠይቃል። ከአሰራር ስርዓት ብልሹነት ይመነጫል። የአሰራር ስርዓቶቻችን ለብልሹ አሰራር የተጋለጠ ከሆነ በዛው ልክ ቀዳዳውም እየሰፋ ነው የሚሄደው። ስለዚህ የአሰራር ስርዓቶቻችን አዲስ የአሰራር ስርዓት ቀርጸን ዘንድሮ ተግባራዊ ያድርገናል ይህ የሚታየውን ብልሹ አሰራር በቴክኖሎጂ የታገዘና ግልጸኝነት የታከለበት ስራዎችን ለመስራት ከአጋር መንግስታዊ አካላት ጋር በጋራ በመሆንና ከዓለም አቀፍ ተቋማት ጭምር ተሞክሮችን በመውሰድ አዲስ አሰራር በመዘርጋት ላይ እንደሚገኝም ለአሻም ተናግረዋል። ግልጽነትን፣ ተጠያቂነትን ያሰፈነ በአብዛኛው በቴክኖሎጂ የታገዘ ከጅምሩ እስከ መጨረሻው ድረስ አንድ ስራ ምን ያህል ጊዜ መፍጀት አለበት፣ የስራ ስታንዳርድ፣ የስራው የአሰራር ስርዓት ራሱ ግልጽ እንዲሆን የሚያደርግ በስርዓት እንዲታገዝ፣ ከትናንት ልምዳችን በመውሰድ የተሻለ የአሰራር ስርዓት ካላቸው ተቋማትም ጅምር ተሞክሮ በመቀመር እንደ ኢትዮ ቴሌኮም የመሳሰለ ከነሱም ጭምር ተሞክሮዎችን በመውሰድ የእኛን አይነት የአገልግሎት የሚሰጡ የዓለም አቀፍ ተቋማት ተወዳዳሪ የሆኑ ተቋማትን ተሞክሮም ልምድም ጭምር በመቀመር አዲስ የአሰራር ስርዓት ተግባራዊ አድርገናል። ሪፎርም ውስጥ ነው ያለ ነው። በተቋሙ አዲስ ለተዘረጋው የአሰራር ስርዓት መሳካት የህብረተሰቡና የመንግስት የባለድርሻ አካላት ተሳትፎ ከፍተኛ መሆኑን አንስተውት፣ ስለ ተቋሙ ማህበረሰቡ ያለውን አስተሳሰብ የመቀየር ስራም እንደሚሰራም አመላክተዋል። ለዚህ ሪፎርም ስኬታማነት ማነት የህብረተሰቡን ድጋፍ እንፈልጋለን፣ የመንግስት ባለድርሻ አካላትን ድጋፍ እንፈልጋለን። ስለዚህ ህብረተሰቡ ለዚህ ሪፎርም መሳለጥ የበኩሉን ድርሻ መወጣት መቻል አለበት። ዛሬ ላይ የብልሹ አሰራር ምንጮቻችን ምንድን ናቸው ብለን ምንጮቹን ለይተናል። ማድረቂያ ምንጮቹን ልናደርቅባቸው የምንችል መፍትሄም ጭምር አስቀምጠናል። አንዱና ዋነኛው የብልሹ አሰራር ምንጮቻችን ከአዲስ ደንበኛ ፍላጎት ማስተናገድ ጋር ተያይዞ ነው። አዲስ ቆጣሪ የሚፈልግ ደንበኛ ወይ እጅ መንሻ ካልሰጠውኝ ወይ ደግሞ እዛ ውስጥ ሰው ማቀው ሰው ከሌለኝ አገልግሎቱን አላገኝም የሚል አስተሳሰብ የበላይነት ይዟል። በዚህ ተቋም ውስጥ ከዚህ ተቋም ውጭ ባሉ አካላት፣ አገልግሎቱን በሚፈልጉ አካላት። ስለዚህ ይህን እሳቤ ለመስበር አንድ አገልግሎት ፈላጊ ደንበኛ በስንት ቀን ውስጥ ነው አገልግሎት ማግኘት ያለበት፣ ካመለከተ ቀን ጀምሮ በሲስተም ነው አገልግሎት የሚያገኘው። ወረፋ ማዛባት የማይቻልበትን ስርዓት ነው የፈጠርነው። ደንበኞች ከሙስናና ከብልሹ አሰራር ጋር በተያያዘ ጥቆማ ቢኖራቸው የደንበኛው ማንነትና ሚስጥራዊነቱ በተጠበቀ መንገድ ከየትኛውም የሀገሪቱ ክፍል በመሆን ጥቆማ ማድረስ የሚቻልበት የሞባይል መተግበሪያ ማበልጸጉንም ስራ አስፈጻሚው ለአሻም ነግረዋታል። ስለዚህ ቅሬታውን የሚያቀርበው በፊት በአካል መጥቶ ሊያቀርብ ይችላል፣ በስልክም ቅሬታውን ሊያቀርብ ይችላል። ይሄ እድል አልተዘጋም አሁንም የበለጠ ደግሞ ራሳችንን ግልጽ ስናደርገው የሞባይል መተግበሪያ ነው ያበለጸግ ነው። የትኛውም ደንበኛ በተለይ ከሙስናና ብልሹ አሰራር ጋር ተያይዞ ጥቆማዎች ካለው የግለሰቡ ምስጢራዊነት በጠበቀ መልኩ የትም ሆኖ ቅሬታውን የሚያቀርብበት የሞባይል አፖችን አበልጽገናል፣ መተግበሪያዎችን ስለዚህ በእነኚህ መተግበሪያዎች በሚጠይቀው ፎርም መሰረት ጥቆማውን ቢሰጠን ተቀብለን የማስተካከያ እርምጃ እንወስዳለን። ይህ የሞባይል መተግበሪያ በቅርብ አገልግሎት ላይ የዋለ ቢሆንም እስካሁን በርካታ ጥቆማዎች መድረሱና ከነዚህም መካከል የተወሰኑት ላይ እርምጃ የተወሰደና ቀሪዎቹ ላይ የማጣራት ስራ እየተሰራ መሆኑንም መላኩ ታዬ ለአሻም ተናግረዋል። የኩላሊት ንቅለ ተከላ ሕክምና ለመጀመር ማቀዱን የአዲስ ህይወት አጠቃላይ ሆስፒታል አስታወቀ። ሆስፒታሉ በህክምና ባለሙያዎች የሚነሳውን የደሞዝና ጥቅማ ጥቅም ጥያቄ በተሻለ ሁኔታ ለመፍታት እየሰራው ነው ብሏል። አዲስ እንግዳ ሰው በኢትዮጵያ ከሚገኙ በግል ከሚሰሩ የጤና ተቋማት መካከል አንዱ የሆነው አዲስ ህይወት ጠቅላላ ሆስፒታል ከዛሬ 25 አመት በፊት በስምንት ስፔሻሊስት ሐኪሞች እና በውስን የጤና ባለሙያዎች በተለያዩ የህክምና አገልግሎቶች ወደ ስራ እንደገባ ነው የሆስፒታሉ መስራች የሆኑት ሐኪሞች ምስረታውን አስመልክቶ ለጋዜጠኛዎች በሰጡት መግለጫ ያስታወቁት። ሆስፒታሉ ከጀምሩ የመስሪያ ቦታ ውስንነት የነበረበትና አሁን ላይ ተጨማሪ ህንጻን ገንብቶ እየሰራ መሆኑን የሚገልጹት የ ሆስፒታሉ መስራች ከሆኑት ስፔሻሊስት ሀኪሞች መካከል የሆኑት በሆስፒታሉ በሜዲካል ዳይሬክተርነት የሚሰሩት ካሳሁን ኪሮስ ሆስፒታሉ ከጅምሩ ገጥመውት የነበሩ ችግሮችን ይናገራሉ። የገጦምን ችግሮች ይህን ስንሰራ በጣም ብዙ ናቸው። የመደም ዘርዝሮ መጨረስ አይቻልም። አጠቃላይ ግን ትልቁ ችግር የነበረው የመሬት የቦታ ጥበት፣ ሌላም ደግሞ ገንዘብ ፋይናንስ በጣም ቸግረን ነበር እና እነዚህ ነገሮች ናቸው ሜጀር የሆኑ ችግሮች የነበሩት። ሌላም የሰው ኃይል ችግር ነበር። እንደምታዩት በተለያየ በፈለግነው አይነት የኳሊፋይድ የሆነ የሰው ኃይል ማግኘት ሪቴይን ማድረግ ቀላል ስራ አልነበረም። አጠቃላይ ደግሞ ወደ ቢዝነሱ ስንገባ ከአካዳሚክ አትሞስፌር ነው የመጣ ነው፣ ቢዝነሱ ላይ አልነበርንም። የልምድ ማጣትም ችግር ነበረን። እና በሂደት ነው ቢዝነሱን እየለመድ ነው እየለመድ ነው የመጣ እና እንደዚህ ናቸው ሜጀር ችግሮች ግን በየቀኑ የሚገጥሙ ነገሮች ግን በብዛት ናቸው። ና ሆስፒታሉ ከምስረታው ጀምሮ ከሚሰራበት ህንጻና ጥቂት የህክምና ባለሙያዎች ባሻገር ዛሬ ላይ ባለ ሰባት ወለል ህንጻን ገንብቶ ከ50 በላይ በሆኑ ስፔሻሊስት ሕክምና አገልግሎቶች ከ100 በላይ ስፔሻሊስት ና ሰብ ስፔሻሊስት ሐኪሞችን በመያዝ በዘመናዊ የህክምና መሳሪያዎች አገልግሎቱን እየሰጠ ይገኛል። ተቋሙ የላብራቶሪ፣ የልብ ሕክምና፣ የካንሰር ሕክምና ና ሌሎች በርካታ አገልግሎቶችን ይሰጣል። ሆስፒታሉ የሚሰጣቸው የህክምና አገልግሎቶች ባሻገርም በሀገራዊ ልማቶች ብሎ ማህበራዊ ኃላፊነቶች ላይ የበኩሉን ስለመወጣቱ ነው ካሳውን ኪሮስ የሚናገሩት። ክፍለ ደረብ ክፍለ ከተማ ደረጃ በወረዳ ደረጃ የሚጠየቁ የተለያዩ ጥያቄዎች አሉ። የማህበረሰብ አስተሳትፎ እንዲኖረን እሱንም አስተዋጽኦ እናደርጋለን። በቅርብ ጊዜ ይህ 25 ዓመት ዮቤል በዓላችን ምክንያት በማድረግም ነጻ ሕክምና እየሰጠ እንገናኝ እንገኛለን። ከጤና ጣቢያ የተላኩልን በሽተኞችን የተለያዩ ሲቲ ስካን የማራይ በነጻ እያክምነ። በጣም ለተቸገሩ አካባቢ ላሉ ትምህርት ቤቶች የተለያዩ አስተዋጽኦዎች አድርገናል። በፊትም ስናደርግ ነበር። ስለዚህ በዚህ መንገድ የተሻለ ከህብረተሰቡ ጋር እየተግባባን እየተቀራረብን እየሰራን ያለ ነው። በየቀኑ ድንገተኛ ታካሚዎችን ጨምሮ በርካታ ታካሚዎችን ያስተናግዳል ያሉት ካሳሁን ይህንንም አገልግሎት ለማስፋት መንግስት ለመስጠት ቃል በገባው በሆስፒታሉ አጠገብ በተፈቀደ 1408 ካሪ ሜትር ቦታ ላይ ባለ 16 ህንፃን ገንብቶ የተሻለ ህክምናን ለመስጠትና አዳዲስ የህክምና አገልግሎቶችን ለመጀመር ስለማቀዱ በተለይም ሀገር ውስጥ የማይሰጡና ዜጎች ወደ ውጭ ሀገር እንዲሄዱ የሚገደዱባቸውን አገልግሎቶች ለመስጠት መታቀዱን ያብራራሉ። ያለውን ሰርቪስ እናዘምናለን። ሌላም የሌሉ ሰርቪሶች ለመጨመር ነው። አንዱ ምንድነው ነው ትራንስፕላንት አይሰራም እዚህ ሀገር። ስለዚህ ትራንስፕላንት ንቅለ ተከላ እሱንም ለማድረግ ሀሳብ አለ። ሬዲዮ ተራፒ የለም እዚህ ሀገር፣ አለ መኖሩ ግን በፕራይቬት ደረጃ እስካሁን ድረስ አልተጀመራል። ስለዚህ ሬዲዮ ቴራፒ እናእንሰራለን እንሰራለን እናቋቁማለን ብለናል ሌላም ባይፓስ ሰርጀሪ ካርዲያክ የልብ ሕክምና የሚደረግበት ምርመራ የሚደረግበትም ይኖራል። ሌሎቹ በኢሜጂንግ ቴክኒክ የተሻለ ኤምአርአይ፣ የተሻለ ሲቲ ስካን፣ የተሻለ ፔት ስካን እንዲኖረው አድርገን ነው የምናዘምነው ማለት ነው። ሌላኛው ሆስፒታሉን ከመሰረቱት ሐኪሞች መካከል የህጻናት ቀዶ ህክምና ስፔሻሊስቱ ሚሊያርድ ደርበው ሆስፒታሉ በመላው ሀገሪቱ የሚነሳውን የደሞዝና ጥቅማ ጥቅም ጥያቄ በዘርፉ ካሉት የግል ተቋማት አሻሽሏል ብለዋል። የሐኪሞችና የጤና ባለሙያዎችን የኑሮ ሁኔታ ኢኮኖሚን በሚመለከት በተቻለ መጠን ይህን አድሬስ ለማድረግ እየሞክር ነው ያለ ነገሩ በአሁኑ ጊዜ የኢኮኖሚ ሁኔታ አንዴ ከፍ አንዴ ዝቅ ስለሚል እና የሰራተኛም በአንድ ቦታ ላይ የመቆየት ነገር ችግር ስላለው ያንንም በግምት ውስጥ በማስገባት በተቻለ መጠን የኑሮ ሁኔታውን በማገናዘብ የደሞዝ ማሻሻያ በማድረግ የተለያየ ጊዜ ደግሞ ድጎማ እንደ ቦነስ እንደምን በማድረግ ለማስተካከል እየሞከር ነው እና በአሁን ባለው ሁኔታ ስናይ ከሌሎች ጤና ኢንስቲትዩሽኖች ጋር ራሳችንን በማወዳደር በተሻለ መጠን ኢምፕሮቭ እያደረገ ይሄድን ነው። እየተመካከርን ከባለሙያዎችም ጋር ይሄን አድሬስ ለማድረግ እየሞከር ነው። ከባድ ነው ግን እየሞከር ነው። ሆስፒታሉ የጤና ጥበቃ በሰጠው መመሪያ መሰረትም እንደ ኤች አይቪ ና ቲቪ በመሳሰሉ ሀገር አቀፍ የጤና ችግሮች ላይ የነጻ ሕክምና እንደሚሰጥም ተመላክቷል። ተመልካቾቻችን ለዕለቱ ያዝንላችሁ ዜናዎቻችን በዚሁ ተቋጭተዋል። በድጋሜ ርዕሰ ጉዳዮቹን እናስታውሳችሁ። ጠቅላይ ሚኒስትር አብይ አሕመድ ዋጋ ሳይከፈል የተሰራ ሀገር የለም ሲሉ ተናገሩ። የአዳማ ከተማን ለኢንቨስትመንት ምቹ ለማድረግ እየሰራው ነው ሲል የከተማዋ የኢንቨስትመንትና ኢንዱስትሪ ጽህፈት ቤት ለአሻም ገለጸ። ሚያዚያ 23 በሚከበረው የሰራተኞች ቀን መንግሥት ላቀረብናቸው ጥያቄዎች አስቸኳይ ምላሽ ይስጠን በሚል መሪ ቃል እንደተሰጠው የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ይሰማኩ አስታወቀ። ከውጭ ሕንድ በ24 ሰዓታት ውስጥ ፓኪስታን ላይ ጥቃት ልትሰነዝር ትችላለች ሲል የፓኪስታን ኢንፎርሜሽን ሚኒስትር ጥቆማ ሰጡ። ተመልካቾቻችን ለዛሬ ዕለተ ረቡ ሚያዝያ 22 ቀን 2017 ዓ ም የያዝንላችሁ ዜናዎቻችን በዚሁ ቋጭተናል። ከቀሪ ፕሮግራሞቻችን ጋር ደግሞ መልካም ቆይታ እንዲሆንላችሁ እንመኛለን። ከአሻም ቴሌቪዥን የሚተላለፉ ወቅታዊ እንዲሁም ደግሞ ዜናዎቻችን በቲክቶክ ዩቲዩብ፣ ቴሌግራም፣ ፌስቡክ መከታተል ትችላላችሁ። ላይክ ሼር፣ እና ሰብስክራይብ በማድረግ ደግሞ ቤተሰብ እንድትሆኑን በዚሁ አጋጣሚ መጠየቅ እንወዳለን። ከቀሪ ፕሮግራሞቻችን ጋር በድጋሚ መልካም ጊዜ ይሁንላችሁ። አሻም ለሁላችን!